እነዚህ ሰዎች ለምድሮም የታችን የሚሳደቡት ይልና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል። ፎቶዋን መቅደድ አይደለም፣ ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው እሱ? ማርያም ማርያም ማርያም ማርያም በሽልም ታውጣሽ እንኳን ማርያም ማረችሽናል ተበለን ነው እኮ ይመጣል። እንደዛሬ እንደዚህ እንደጠመድናት እንኳን ነበረ። ብፁዕነታቸው አንድ ስዕል ተቀደደ ተብሎ ይህ ሁሉ አጀንዳ ሊሆን የሚችለው ሌላ ነገር ነው እንጂ የስዕል መቀደድ እውነት አሳስቧቸው አይደለም ብሎ ያስተላለፉትን መልእክት ነው። ቤተ ክርስቲያኗ ሀሰት ነው ስትል ያስተባበለ ልክ ከዚህ ቤተ እምነት ስትወጡ የራሳችሁን ነገር ስታቋቁሙና ሌላ እምነት ስትከተሉ በቃ ራሳችሁን ደብቃችሁ መጾም፣ መጸለይ፣ መስገድ እናንተ ያዋጣናል ባላችሁት መንገድ መጓዝ እንጂ የድንግል ማርያምን ስዕል ግን መቀደድ ማለት እግዚአብሔር ጋ መጣላትና መቅሰፍት በራስ ላይ ማውረድ ስለሆነ ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልካንለውም? እናቱ ናታ የተገሰጸች። የማይደፈር ነዋ የተደፈረው። ፍጡነ ረድኤት ሩጸተ ነፋሱ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምረት። ሰላም ውድ የዶርቃ ሚዲያ ቤተሰቦቻችን፣ በሀገር ውስጥና ከሀገር ውጭ የምትገኙ ወንድሞቻችን፣ እናት አባቶቻችን በያላችሁበት ሀገር ሰዓትና ዘመን አቆጣጠር የእግዚአብሔር ፍጹም ሰላም ይብዛላችሁ። ስንኳን ለ2018 ለብርሃነ መስቀሉ በሰላም አደረሰን አደረሳችሁ። በያላችሁበት ሀገር የእግዚአብሔር ፍጹም ሰላም ይብዛላችሁ። ዛሬ እንግዲህ አንዳንድ መረጃዎችን ላደርሳችሁ ተገኝቻለሁ እስከ መጨረሻው ድረስ ከእኛ ጋር ሆኑ በመጀመሪያ እንግዲህ ብዙዎች ሲነጋገሩበት የነበረው ነገር ምንድን ነው የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የቅድስት ድንግል ማርያም ስዕል አድኖ መቀደድ ነው ከዛ ጋር ተያይዞ ብፁዓን አባቶቻችን ሊቃነ ጳጳሳት የሰጡት ምላሽ አለ ግማሾቹ በተቃውሞ ግማሾቹ ደግሞ የእመቤታችን የቅድስ ድንግል ማርያም ስዕል አድኖ ፈጽሞ መቀደድ የለበትም በሚል ማለት ነው። እንግዲህ ይህንንም ብፁ አባታችን አቡነ አብርሃም ባህር ዳር ሀገረ ስብከት ሊቀጳጳስና የቅዱስ ሲኖዶስ አባል የቀድሞ የመንበረ ፓትርያሪክ የቅዱስ ሲኖዶስ ዋና ስራ አስኪያጅ ማለት ነው። ብፁ አባታችን አቡነ አብርሃም እንዴት የእመቤታችን የቅዱስ ድንግል ማርያም ስዕል አድኖ በአደባባይ ይቀደዳል? እንደ ወላጅናትህን እንኳ ወላጅናቶቻችንን እንኳ ማን ነው ከፍና ዝቅ አርጎ ሊጠራብን የሚችለው? እመቤታችን ቅድስት ድንግል ማርያምን በዚህ ልክ ስዕል አድንዋን በአደባባይ ወጥቶ መቅደድ ምን አይነት ንቀትና ድፍረት ነው? በማለት ብፁዕ አባታችን መራር የሆነ አቋማቸውን ገልጸዋል። ይህንን ቪዲዮ እስቲ ሰምተ ነው እንመለስ። ድፍረት ድፍረት፣ ደግሞ በእመቤታችን ላይ ይሄ እየበዛ ሂዷል። አለማወቅ፣ አለመረዳት። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጥራል።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 የማይደፈርነ የተደፈረው እንግዲህ እንደምታዩት ያው ብፁዕ አባታችን አቡነ አብርሃም የእመቤታችን የቅድስት ድንግል ማርያም ስዕል አድኖ መቀደድንና በቤተክርስቲያን ላይ እየደረሰ ያለውን ጫናና መከራ አጥብቀው አውግዘዋል ማለት ነው። ስለዚህ ከዚሁ ከመስቀል በዓል ጋር ተያይዞ ደግሞ ያው የእመቤታችን የቅድስት ድንግል ማርያም ስዕል አድኖ መቀደድ አጀንዳ ሊሆን አይችልም። አንድ ስዕል አድኖ ተቀደደ አልተቀደደ ለምን እንደዚህ ሊሆን ይችላል? ማንም ሰው ሌላ ተልኮ ስላለው ጽንፈኛና ነፍጠኛ የራሱን ሌላ ተልኮ ይዞ ነው እንጂ የእመቤታችን የቅዱስ ድንግል ማርያም ስዕል አድኖ መቀደድ አጀንዳና ርዕሰ ጉዳይ ሊሆን አይችልም ብለው የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ መግለጫ ሰጥተው ነበረ። በዚህም ላይ ብዙዎች እንግዲህ እየተነጋገሩበት ነው የቆዩት ማለት ነው። ሰበር ዜና ቤተ ክርስቲያኗ ማስተባበያ ሰጠኝ። ብፁዕነታቸው የቅዱስ ሲኖዶስ ዋና ጸሐፊ አቡነ ደስ ቅሮስ አስተላለፉት የተባለው መልእክት ፈጽሞ ሐሰት ነው ስትል ማስተባበያ ሰጥታለች። አባይ ቲቪ በሰበር ዜና ይዞት በወጣው ማለት ነው ብፁዕነታቸው አንድ ስዕል ተቀደደ ተብሎ ይህ ሁሉ አጀንዳ ሊሆን የሚችለው ሌላ ነገር ነው እንጂ የስዕል መቀደድ እውነት አሳስቧቸው አይደለም ብሎ ያስተላለፉትን መልእክት ነው ቤተ ክርስቲያኗ ሐሰት ነው ስትል ያስተባበለች እንዴት ነው ግን ብፁዓን አባቶቻችን የሚያስተላልፉት መልእክት ለእኔም በጣም ግርታና ብዥታን ፈጥሮብኛል። እርስ በርስ አይጋጭም ወይ ብፁዓን አባቶቻችን? እንደ ሶሻል ሚዲያና ና ልክ እንደኛ እንደው እንደ ምዕመኑ ልባችን እንደፈቀደ አፋችን እንዳመጣ እንደምንናገረው ነው ወይ መናገር ያለባቸው? ለምሳሌ ከዚህ በፊት እመቤታችን ቅድስት ድንግል ማርያም ቤዛዊት ዓለም ልትባል አይገባም ያሉት አባት ብፁዕ አቡነ ገብርኤል አሁን ደግሞ የሚሉትን ስሙት እንግዲህ እመቤታችን ቅድስት ድንግል ማርያም ከሰማይ በታች ከምድር በላይ ከእግዚአብሔር በታች ማንም የሚተካከላት የለም በማለት ብዙ መልእክትን አስተላልፈዋል ይህንንም እስቲ ስሙት ይህንን ቪዲዮ የሰዎችን ነፃነት እናከብራለን የፈለጉትን መከተል መብታቸው ነው ማንም አናታችን ላይ ጎላ ጥዶ አጥንት አይቀቅልብንም አንፈቅድም ድንግል ማርያም የዘላለም ድንግል ነች። የሚሸረፍ የሚቀነስ የለም። እውነተኛ ድንግል እግዚአብሔር የጠበቃት የሰጣት የድንግል። ታዲያ ሊቃውንት እኮ ተሰብስበው መናፍቃንን ያወገዙት እኮ የሷን ዘላለማዊ ድንግልና ስላጥላሉ ነው። ቪዲዮ እንደሰማችሁት ነው። አሁን ይሄ አንዳንድ ጊዜ የኛው የራሳችን የቤተ ክርስቲያን የበላይ ጠባቂ የሚባሉ አባቶች በመድረክ ላይ ወጥተው የሚናገሩት ንግግር በጥንቃቄ ካልሆነ ለሌሎች አጀንዳ ይሆንና ልክ ያ በወቅቱ የተናገሩበት ቪዲዮ ከተለቀቀበት ሶሻል ሚዲያ ላይ እንኳ ቢወርድና ቢጠፋ ሌሎች ደግሞ አውርደው ፋይል ላይ ባካባ አድርገው ይዘው ሌላ ጊዜ እየመዘዙ መጥፎ መጥፎ ቃሉን ይጠቀሙበታል፣ ማለት ነው። ስለዚህ አሁን እኔ ይሄ ንግግራቸውና ቀድሞ የነበረው ንግግራቸው ተጋጅቶብኛል። እንዲሁም ደግሞ ብፁ አባታችን አቡነ ሩፋኤልም የእመቤታችን የቅድስት ድንግል ማርያም ስዕል አድኖ ልቋስ የሳለው ስዕል ነው፣ ስዕሏ መድኃኒት ነው ብለው በዚህ ልክ በመድረክ ላይ ቆመው ሰብከዋል። ይኸው እንደምትመለከቱት ነው። ስዕል አድኗ መድኃኒት ነው፣ ልቋስ ነው የሳላት። በስዕሏ ተማፀኑ፣ በስዕሏ አለምኑ ድንግል ማርያም እናታችን ናት። ኢትዮጵያን ለማትረማመስ በሃይማኖት መነሳት አይቻልም። ስለዚህ ኢትዮጵያ በብሔር ብሔረሰቦች በሃይማኖት እኩልነት የምታምናት የድንግል ማርያምን ስዕል ግን መቅደድ ማለት ከእግዚአብሔር ጋር መጣላትና መቅሰፍት በላስ ላይ ማውረድ ስለሆነ ዛሬም ነገም ድንግል ማርያም የፍጡራንም እመቤት የፈጣሪ እናት ናት። እናከብራታለን፣ እንወዳታለን፣ እንማፀናታለን። እናታችን ናት። አስራት አገሯ ኢትዮጵያ ነው። ስለዚህ የእግዚአብሔር ልጆች ተፈቃቀሩ። ጥሩ ነው። አዎ በእንደዚህ አይነት ጊዜ ብፁዓን አባቶቻችን ለእኛ መሪ ሆነው የቤተ ክርስቲያኒቷ ጠባቂና የሃይማኖቱ መሪ እንደመሆናቸው መጠን እነሱ ወጥተው ሲናገሩ በጣም አሪፍ ነው ለምዕመኑም እምነትን ያጠነክራል ለሚመጣው መከራ፣ ይህንን መከራ የሚጋፈጡ ወጣቶችም እስከ መጨረሻው ድረስ ለመሄድ በህግ አግባብም የእመቤታችን የቅዱስ ድንግል ማርያምን ስዕል አድኖ ብቻ ሳይሆን የሌሎች ቅዱሳኖችም ክብር እየተነካ ስለሆነ የቤተ ክርስቲያንን ክብር ለማስጠበቅ ምዕመኑ እስከ መጨረሻው ድረስ ለመጋፈጥ የአባቶቻችን መርህ መሆንና ቀድሞ መናገራቸው ትልቅ ዋጋ አለው። ግን ብፁዓን አባቶቻችን መድረክ ላይ ወጥተው ለህዝበ ክርስቲያኑ መልእክት ከማስተላለፋቸው በፊት ይህንም ቪዲዮ የሚያዩ ኦርቶዶክሳውያኑ ብቻ አይደለም፤ የፕሮቴስታንትም፣ የእስልምናም፣ የጴንጤም የተለያየ እምነት ተከታዮች ሶሻል ሚዲያ ተጠቃሚ የሆነ ሁሉ ያየዋል። ስለዚህ ወደ መድረክ ወጥቶ በአደባባይ ከመነገሩ በፊት ብፁዓን አባቶቻችን ቢነጋገሩና ወጥ የሆነ መመሪያ፣ ወጥ የሆነ መግለጫ ቢሰጥ አሪፍ ነው። አንደኛው የቅድስ ድንግል ማርያም ስዕል አድኖ መቀደድ አጀንዳ ሊሆን አይችልም። አንዱ ደግሞ የእመቤታችን የቅድስ ድንግል ማርያም ስዕል አድኖ በፍጹም መነካት የለበትም እስከ መጨረሻው ድረስ አንገታችን ቢቆረጥ ይሻላል በሚል ልክ ህዝቡንም ሌላውንም በሚያወዛግብ ሁኔታ መልእክት ሲተላለፍ ለቤተ ክርስቲያናችን ወጥ የሆነ አቋም ለመውሰድ እርምጃ ለመውሰድ እና አቋም ለመያዝ ያስቸግራል ማለት ነው። ከዚሁ ጋር ተያይዞ አባታችን አባ ገብረ ኪዳን ደግሞ ስለ መናፍቃንና፣ እንዲሁም ቅዱሳንን ስለሚሳደቡ፣ እመቤታችንን ስለሚሳደቡ ኤጲፋኒዎስ የሚባለው ጻዲቅ በመጽሐፉ ላይ እንደገለጸው ይናገራሉ ማለት ነው። በአበደ ውሻ በብዱሻ እንደሚገልጻቸው ቅዱሳንን የሚሳደቡ እመቤታችን ቅድስት ድንግል ማርያምን የሚሳደቡ መናፍቃኖች አባታችን አባ ገብረ ኪዳን ትክክለኛው ከመጽሐፍ ማስረጃ ጋር የተያያዘ ምላሽ በዚህ ልክ ሰጥተዋል ማለት ነው። እስቲ አባታችን አባ ገብረ ኪዳን ያስተላለፉትንም መልእክት አይተን መመለስ እንችላለን። እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል? ባበደ ውሻ ይመስላቸዋል። ምን ይላል ቅዱስ ኤጲፋኒዎስ? መዝገበ ኅብስት ወይም መዝገበ መድኃኒት የሚባል መጽሐፍ አለው። ፓናሪዮን ይባላል በግሪኩ እና ቅዱስ ኤጲፋኒዎስ ምን ይላቸዋል? እነዚህ ሰዎች ለምደው እምነታችንን የሚሳደቡት ይልና፣ ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል። ማን ውሻ ውሻ ግን ባበደ ጊዜ ጎረቤት ይለየ ነበረው፣ ልጆቹን ይለየ ነበረው። ውሻ ባለቤቱን ጭምር መንከስ ይጀምራል፣ ባለቤቱን መንከስ ይጀምራል። ሰው ጤነኛ ሲሆን የቤተ ክርስቲያኒቱን ራስ ክርስቶስን ያከብራል። ቤተ ክርስቲያን እንድትመሰረት ምክንያት እድህን የሆነችውን ድንግል ማርያምን ያከብራል። የክርስቶስ ቤተሰቦች አካሎቹ የሆኑት ቅዱሳንን ያከብራል። ሲያብድ ግን ቅዱሳንንም ይሳደባል፣ እመቤታችንም ይሳደባል፣ ራሱን ክርስቶስንም ይነግሰዋል። አባታችን አባ ገብረ ኪዳን እንግዲህ በመጽሐፍ ማስረጃ ነው ይህንን ምላሽ የሰጡት። እንግዲህ አባቶቻችን በተለያየ መንገድ ለመናፍቃኑ በዚህ ልክ ምላሽ ሲሰጡ፣ አዎ እውቀት ባላቸው አባቶች፣ በሚመለከታቸው አባቶች፣ በቤተ ክርስቲያን መምህራንና ምሁራን ምላሽ ሲሰጥ መናፍቃኑም ያፍራሉ። በጣም በሚገርምና በሚደንቅ ሁኔታ ደግሞ አንዳንድ መናፍቃኖች የእምነቱ የእነሱ የእምነታቸው መሪዎች ሲሆኑ አገልጋይ መሪዎች፣ ዕውቀት ያላቸው እነሱን የሚወክሉ መሪዎች ሲነግሯቸው ቢሰሙ በጣም ደስ ይላል። አሁን ይህንን ቪዲዮ እዩት። በፍጹም መልአክ አያድንም፣ በፍጹም ማርያም አታድንም፣ የሚያድነው ኢየሱስ ነው። ማርያም አታድንም፣ ቅዱሳን አያድኑም፣ ሊያድን የሚችለው ኢየሱስ ክርስቶስ ብቻ ነው ብላ በመድረክ ላይ ወጥታ ስትናገር፣ እንግዲህ የእነሱ የሃይማኖታቸው መሪና አገልጋይ የሆነው ፓስተር ቸሬ ደግሞ በዚህ ልክ አንቺ ጋለሞታ ነሽ እንደዚህ ልትይ አትቺም ብሎ ቅዱሳንን ስለመጥመድ፣ ቅዱሳንን ስለመጥላት ቅዱሳንን ጥምድ አድርጋችሁ የጠላችሁ ጴንጤዎች፣ አረ ባካችሁ ወደ ራሳችሁ ተመለሱ ብሎ በደንብ በሚገባ ምላሽ ሰጥቷቸዋል። ይህንንም ቪዲዮ አይተን መመለስ እንችላለን። አንቺ ስምሽ ጋለሞታ ለቤትሽ ክብሬ የሌለሽ እግዚአብሔር ቃል ሚነግርሽን እማትሰሚ ለመመለስ ፈቃደኛ ያልሆንሽ ንስሐ ለመግባት ፈቃደኛ ያልሆንሽ ለዕርቅ እምቢ ምትይ በዚህ ቀርቶ በዚህ ልታረድ ምትይ ስምሽ ጋለሞታ ነው። መላእክትን ጥምድ ያደረጋችሁ ጴንጤዎች፣ ምን ሆነን ነው? ምን አይነት በሽታ ነው የገባብን? መላእክት መላእክት እንዴት እንዴት ይጠመዳል? መላእክት እንዴት ጠምደዋል? በደም ስማኝ ብዙ የእግዚአብሔር መልአክ አገልጋዮች መጽሐፍ ቅዱስ ሺ ጊዜ ሺ ያገለግሉት ነበር እልፍ አእላፍ ደግሞ ቆመው ነበር ይላል ከዙፋኑም የእሳት ፈሳሽ ይወጣ ነበር ይላል በአምላካቸው ፊት ለማገልገል የተሰየሙ ብዙ መላእክት አሉ ሁላችሁ እንግዲህ ቪዲዮውን እንዳያችሁት ነው ቅዱሳንን ጥምድ ሰው እኮ የፈለገውን ማመንና ማምለክ ይችላል እኮ ግን የሆነ አይን ያወጣ ጥላቻ ደግሞ ክርስቶስ ይህንን አላስተማረንም ድንግል ማርያምን ቅዱሳኑን አለመውደድ አለመከተል የአክብሮ ስግደት አለመስገድ በአማላጅነታቸው አለማመን ይቻላል። ግን ኢየሱስ ክርስቶስን እወዳለሁ የሚል የትኛውም የሃይማኖት ተከታይ ኢየሱስ ክርስቶስ ያላደረገውን ተግባር ሊያደርግ አይገባም። ኢየሱስ ክርስቶስ እርስ በእርሳችሁ ተዋደዱ፣ ፍቅር፣ ተስፋ፣ እምነት ለዘላለም ጸንተው እንደሚኖሩ ከሁሉም ደግሞ ፍቅር በመስቀል ላይ የተገለጸ ፍቅር ነው ኢየሱስ ክርስቶስ ያስተማረን ማለት ነው። ስለዚህ እኛ የማንከተለውን ነገር እኛ የማንወደውን ነገር ሌሎች የሚወዱትና ሌሎች የሚከተሉትን አጥላልተንና አንቋሸን ልንናገር ልንሳደብ አይገባም። ኢየሱስ ክርስቶስን እንከተላለን፣ እናምነዋለን፣ እናመልከዋለን ልንል አንችልም ማለት ነው። ስለዚህ ይሄንን እንደው ከዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ከእስልምና ከየትም መታችሁ ወደ ፕሮቴስታንትና ወደ ምንፍቅና ወደ ጴንጤ ወደ ሌላ እምነት ስትሄዱ እስካሁን የነበራችሁበትን ነገር ልክ እንደ መርገም ቆጥራችሁ በእንደዚያ አይነት ጥላቻ በቃ ጥምድ አድርጋችሁ ልትይዙ አይገባም። በቃ ልክ ከዚህ ቤተ እምነት ስትወጡ የራሳችሁን ነገር ስታቋቁሙና ሌላ እምነት ስትከተሉ በቃ ራሳችሁን ደብቃችሁ መጾም፣ መጸለይ፣ መስገድ እናንተ ያዋጣናል ባላችሁት መንገድ መጓዝ እንጂ ከሌላ እምነት ጋር የሚያጋጭ መልእክት ማስተላለፍ የለባችሁም። ከዚሁ ጋር ተያይዞ እንግዲህ ወንድማችን ፓስተር ቸሬ ብዙ ጊዜ ያው ስለ የትኛውም እምነት ሲነቅፍ አናውቀውም። በመልካምነቱ በጥሩ ንግግሩ በአስታራቂነቱ ሚዛናዊ በሆነ መንገድ የሚናገራቸውን ንግግሮች ነው። እኔ በራሴ ፐርሰናል የማየውን ግን ስለ እመቤታችን ስለ ቅድስት ድንግል ማርያም እዚሁ ጋር አያይዞ የጨመረው አንድ ንግግር አለ። ሁልሽም ማርያም ማርያም እየተባለ ነው የመጣሽው። ስንቶቻችሁ ናችሁ ሆስፒታል የተወለዳችሁት? የማርያምን ድምፅ ሳይሰማ እዚሁ ውስጥ የመጣ ሰው አለ ወይ? ይህንንም እነ እገሌ እነ እገሌ ምስክሮች ናቸው ብሎ የገለጸበት ቪዲዮ አለ። እስቲ ይህንንም በጋራ ሰምተነው እንምጣ። እናንተ ስትመጡ ማርያም ማርያም ማርያም እየተበቼም እንደሱ ነው ብዙህዝ የመጣሽ አይደል? ብዙዎቻችን እንደሱ ነው ቂቤ ምናምን እየተሸ ማርያም ማርያም ማርያም ማርያም በሽልም ታውጣሽ፣ እንኳን ማርያም ማርያቸሽ ምናምን ተበለን ነው እኮ የመጣ። እንደ ዛሬ እንደዚህ እንደ ጠመድናት እኮ አልነበረም አልነበረም። ህዝቤ ማርያም በሽልም አውጣሽ ነው የመጣሽው። ምስክሮች አሉ። ሰፈር ውስጥነት እየቦጌ ስንት ሰው ሆስፒታል እንደተወለደ እርግጠኛ አይደለሁም። ብዙዎቻችሁ አትመስሉኝም፣ ሆስፒታል የተወለዳችሁ አትመስሉም፣ ፊታችሁን ሰው አትመስሉ። ይኸውላችሁ ይሄንንም ቪዲዮ ሰማችሁት አይደለ? እንግዲህ ቢመራቸውም ቢጥማቸውም ቢዋጥላቸውም ባይዋጥላቸውም እውነቱን ነግሯቸዋል። ሁሉም ሰው ሁሉም ሰው ወደ ምድር ሲመጣ የእመቤታችንን ድምፅ፣ ማርያም ማርያም እየተባለ የእመቤታችንን ድምፅ እየሰማን ነው የመጣ ነው። ሁላችንም ምናልባት ዛሬ ዛሬ ያው በከተማ በምንኖርበት ከተማ ይሄ በቴክኖሎጂ በምንኖርበት አካባቢ ስልጣኔ ብለን ስለምንወስደው፣ እናቶቻችን እህቶቻችን በዚህ ዘመን ያው ማማጥ እንደ ፋራነት ወይም ደግሞ እንደ ሞኝነት ተቆጥሮ ሁሉም ሰው ሆዱን እየተቀደደ በሰርጀሪ እየተሰሩ ይወልዳሉ እንጂ ጥንት የነበሩ እናቶቻችን አባቶቻችን በእኔ ዕድሜ እንኳ ጥንት የነበሩ እናቶቻችን በገጠር አካባቢ ሁሉም አዋላጅ እናቶች አባቶች የአካባቢ ጎረቤት ሽማግሌዎች ተሰብስበው ምጥ የያዛት ሴት የእመቤታችን የቅድስት ድንግል ማርያም ስም እየተጠራላት ማርያም ማርያም እየተባለ ጽንሱ ከማህፀን ሲወለድ ጀምሮ የትኛውም የኦርቶዶክስ እምነት ተከታይ የሆነ ልጅ በተለይ በገጠር አካባቢ የእመቤታችን የቅድስት ድንግል ማርያምን ድምፅ እየሰማ ነው የተወለደው ማለት ነው። እኛም የተወለድነው ነው። ስለዚህ እንደው እመቤታችንን በዚህ ዘመን በዚህ ልክ ባትጠሏት የአምላክ እናት ነች ጌታን አቅፋ ጌታን ፀንሳ ዘጠኝ ወር ከአምስት ቀን በሆዷ ተሸክማ አራት ወር ከአምስት ቀን በቅፍና በጀርቧ እያዘለች ጡት እያጠባች በተለያየ ስደትና መንገላታት ብዙ መከራን ተቀብላ እመቤታችን ቅድስት ድንግል ማርያም ጌታን ወልዳ አቅፋ የሳመች ከፈጣሪ በታች ከፍጡራን በላይ የተከበረች ነችና ብትችሉ ብትወዷት ብታከብሯት፣ ልጇ ኢየሱስ ክርስቶስን የምታመልኩና የምትወዱ ሁሉ ባትችሉ ደግሞ ባትነኳት። እኛ ኦርቶዶክሳውያኑ ስዕል አድኗዋ ሲቀደድ አይደለም ቀርቶ ስሟ ያላግባብ ሲጠራ ያመናል፣ ያንገሸግሸናል። እመቤታችን ቅድስት ድንግል ማርያም እኮ የተከበረች የአምላክ እናት ነች። ማንም ያላደረገውን ሰማይና ምድር ያልወሰኑትን ክሩቤልና ሱራፌል የሚንቀጠቀጡለትን ሰማይና ምድር ያልወሰኑትን ኢየሱስ ክርስቶስን በጠባብ ደረት ባጭር ቁመት ወስና የተገኘች እናት ነች። ስለዚህ እመቤታችን ቅድስት ድንግል ማርያምን እናንተ ብትወዷትም ባትወዷትም፣ እሷ ስለምትወዳችሁ እንደምትወዳችሁ ብታውቁም ባታውቁም፣ ደግሞ ለእኛ ለኦርቶዶክሳውያኑ ባትነኩብን። እንዲሁም ደግሞ አባታችን አረጋዊው ጳጳስ እርር ምርር ብለው አልቅሰዋል። አባታችን እንግዲህ አቡነ ቀውስጦስ አረጋዊ ጳጳስ ናቸው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን፣ አሉ ከምትላቸው ሊቃነ ጳጳሳት እድሜ ጠገብ የሆኑና ሁል ጊዜ እውነቱን የሚናገሩ አባት ናቸው። በዚህ ዘመን ትውልድ አልቅሰዋል። የቤተክርስቲያንና የእመቤታችን የቅድስት ድንግል ማርያምን የቅዱሳኑን ክብር መነካትና የቤተክርስቲያን መዋረድ በዚህ ዘመን በማየታቸው በዚህ ልክ ምርር ብለው አልቅሰዋል። ይህንንም ቪዲዮ አይታችሁ እስቲ

እና ቅዱሳኑ በዚህ ዘመን በእኛ ዘመን እውነት በእኛ በያዝ ነው የምንችለውን ነገር ሁሉ የራሳችንን ሕይወት ብቻ መኖር ብንችል የሌሎች ቤተ እምነቶችና የሌሎች ሌሎች የሚያመልኩባቸውንና ሌሎች የሚጠቀሙባቸውን ነገሮች ባንነካ። ሁሉም ሊቃነ ጳጳሳት ደግሞ በዚህ ልክ እምነታችን ሲነካ ቀድመው ለሚታሰሩትም፣ ለሚሰደቡትም፣ ለሚዛትባቸው፣ ለሚፎከርባቸውም እንደዚህ ከጎን ቆመው አባታዊ መልእክታቸውን ቢያስተላልፉ እና ከጎን እንደቆሙ ደግሞ በዚህ መንገድ አለን ብለው በእንደዚህ አይነት ሁኔታ ስለ ቤተክርስቲያን ያላቸውን ቁጭት ሲገልጹ ለእኛ ደስ ይለናል ማለት ነው። እንዲሁም በወንድማችን በጋዜጠኛ ነጋሽ በዳዳ ላይ ሲዝትና ሲፎክር የነበረው የመከላከያ ሰራዊት ደንብ ለብሶ ሲዝትና ሲያስፈራራ የነበረው ግለሰብ ይሄው በዚህ መልኩ ይቅርታ ጠይቋል። የኢትዮጵያ ኦርቶዶክስ ተዋህዶ ልጆች ይቅርታ ይቅርታ ይቅርታ። ነጋሽ ወንድሜም ይቅርታ ከልብ ይቅርታ አድርግልኝ። የስራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። ወንድማችን ነጋሽ በዳዳም ደግሞ ይቅርታ ከልብ ከሆነ ቤተ ክርስቲያን ባስተማረችኝ እና መጽሐፍ ቅዱስ ባስተማረኝ ፍቅር መሰረት ይቅርታህን ተቀብያለሁ፣ ይቅር ብያሃለሁ እግዚአብሔር ሁሉንም ነገር ለእሱ ስለሰጠሁት ይቅር ይበልህ ብሎ ይቅርታውንም ተቀብሏል። ዛሬ ከቅድስት ቤተ ክርስቲያን ሲወጣ ለይቅርታ ተዘርግቶ አየሁት። ወንድሜ የሚገልም የሚያደንም የድንግል ማርያም ልጅ መድኃኔ ዓለም ነው። እንግዲህ ሲዝትበት ሲፎክርበትም የነበረው ደግሞ ያው ዝቅ ብሎ በመሬት ላይ በመውደቅ ይቅርታ ጠይቋል። ይቅርታው ከልብ ከሆነ ወንድማችንም ይቅርታውን ተቀብሏል። እግዚአብሔር አምላካችን ዘመኑን የፍቅር የሰላም፣ የበረከት፣ የአንድነት ዘመን ያድርግልን። ለዛሬ የነበረኝ ቆይታና መረጃ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ቸር ሰንብቱ።